አይስ የእነዚህ ልጆች ጉዳይ ግን እንደ እኔ ግራ ያጋባዋለ ማለቴ ሼር ይደራረጋሉ እኔ በጣም ማለት እንደዚህ ቪዲዮ ምናምን አልሰራሁም እንጂ ግን በውስጤ ትልቅ ጥያቄ አለ ማለት በዚህ ልክ እየተዛዛቱ በዚህ ልክ እየተደባደቡ በዚህ ልክ ጥላቻ አድሮባቸው እንግዲህ እያያችሁ ነው ብሩኬ ለዳኒ ያለው ጥላቻ ዳኒ ለብሩኬ ያለው ጥላቻ ሱሲና ሀይሜ አስቡት እንግዲህ ምን ያክል ከባድ ውዝግብ ውስጥ እንዳሉ ማለት ነው። ግን ሼር እየተደረጉ ነው ማለት ሃይሜም ሼር ታደርጋለች፣ ሶሲ ተብያዋም ሼር ታደርጋለች፣ ብሩኬም ሼር ያደርጋል፣ ዳኒም ሼር ያደርጋል? የሚገርማችሁ ነገር ማለት ነው ማለት አንዳንዴ መጠርጠርም ጥሩ ነው እና ለምን ማለት በጣም ብዙ የሚጎዱ እህቶች አሉ በጣም በጣም በጣም በጣም ብዙ ብዙ ብዙ ብዙ ስቃይ እያዩ በእነሱ ምክንያት ስቃይ እያዩ ያሉ ልጆች አሉና እና ለእናንተ ጥንቃቄ ብዬ ነው ይህን ቪዲዮ መስራት የፈለግኩት። እና ለምን ትጎዳላችሁ ማለት ያው እኛም በእርግጥ ተጨንቀናል። እንባውጥቻ ያልቅሽ ያልሆኔ በየቀኑ የሆነ ነገር በተለይ በቃ በጣም ሀይሚና ብሩክ ያልሆነ ቃል ሲወራወሩ እኔ ከዚህ ሁሌ እንዳለቀስኩ ነው እና ምክንያቱም ያው እንደዚህ ጠብቄ ስለማላቅ እንደዚህ ይሆናሉ ብዬ ውስጤ ላይ ዝግጅት ስለሌለ እነሱ የሆነ ቃላት በተወራወሩ ቁጥር እኛን እየከፋን ነው። ምክንያቱም ነገር እየተባባሰ ስለሆነ ማለት ነው። በዛ ላይ ደግሞ በጣም በጣም እያያችሁ ነው። ሆስፒታል ታማ የተኛች ልጅ አለች። አንዳንድ ኮሚንት ሳይ ደግሞ እኔ አለች የአይምሮ ጭንቀት ይዞኝ ሆስፒታል ነው ያለሁት። ተጨንቅ ያለው እስትረስ ያዘኝና ሆስፒታል ተኝች ነው ያለሁት አለችኝ እና ለእናንተ ቢያንስ ሀምሳ ምሳት ሁኑ ማለት እናንተ ስለተጨነቃችሁ እናንተ ስላነባችሁ፣ ወይም ደግሞ እናንተ ምግብ ስላልበላችሁ የሚፈጠር ነገር ስለሌለ፣ ግን እራሳችሁ እንድጠብቁ አንድ ነገር ሾከል በላችሁ አንድ አንድ ሰው ሼር አደረገለት ማለት ዩቲዩብ ብሎ የሚያስበው ይሄ ነገር በጣም ትልቅ ነገር እንደሆነ በጣም በጣም ተፈላጊ ቪዲዮ እንደሆነ፣ ሼር ያደረገው ለሌሎ ለህዝብ በስፋት እንዲደርስ ነው ሼር የሚያደርገው አንድ ሰው ማለት ነው። ስለዚህ ለባለ ቪዲዮ እጅግ በጣም አንድ ሰው ሼር አደረገለት ማለት እጅግ በጣም ትልቅ ቫሌዮ አለው ማለት ነው ሶ ለምሳሌ ብሩኬ የዳኒን ቪዲዮ ሼር አደረገ የምታመጣው እና አያለሁ ብሎ ማለት ነው የምታመጣው አያለሁ ብሎ ሼር አድርጓል ሶ ይሄ ለዳኔ ትልቅ ጥቅም አለው እና እንዴት ነው ብሩኬ ለዳኔ ትልቅ ጥላቻ ያለው እንዴት ነው ዳኔ ሊጠቅም የሚችለው ይሄ ለእኔ ትልቅ ጥያቄ ነው። ምንም ማለት እንትን እንድትሉ ብዬ ነው። ውህቶች እናንተን እናንተ ለምትጎዱት እያዘናችሁ ላላችሁት ልባችሁ ለተሰበረው ነው ይህን ነገር እያልኳችሁ ያለው እና ትንሽ በልክ ብትሆኑ ምክንያቱም ስቲል እነሱ እየተደባደቡ እነሱ እየተጣሉ እነሱ እየተዛዛቱ ሼር እየተደረጉ ነው። ለዳኒ ብሩኬ ጥላቻ ቢኖሩ እርግጠኛ ነኝ ሼር አያደርግም። ዳኒ ለብሩኬ ጥላቻ ቢኖሩ እርግጠኛ ነኝ ሼር አያደርግም። ምክንያቱም እየተጠቃቀሙ ነው ያሉት። ገባችሁ? እየተጠቃቀሙ። እኛ እዚህ እንለፈልፋለን፣ ክፉ እንባላለን። እንረገ እያንዳንዱ የሚሰራውን ነገር ያ ያሉ ሱዳን ሰምታችሁታል። ትናንት ምን እንዳለ ማለት ነው። በልክ አድርጉት፣ ካልገባችሁ ዝም በሉ። ለምን አለ እንደዛ? ካልገባችሁ ዝም በሉ። ሶ ይሄ የዩትዩብ ስራ ነው፣ ባህሪው ነው። እናንተ በመሀል ክፉ ቃላት ትናገሩ እያለ ነው ማለት። ይሄ ነገር ምንድን ነው ብላችሁ ታስባላችሁ። እውነትም እነዚህ ልጆች ድራማ እየሰሩ ነው ወይስ ምንድን ነው? ለምን በዚህ ልክ ዝም ሊሉ ቻሉ የሚለው ትልቅ ጥያቄ አለ በውስጤ ማለት ነው። እና በቻላችሁት መጠን ግን ራሳችሁን አትጉዱ። አሁን እዚህ ጋር ድራማ ነው እውነት ነው የሚለው ነገር እኔ አንድና አንድም አውቃለሁ። በውስጥም ብዙ የሚጻፉልኝ ነገሮች አሉ፣ ቪዲዮዎች አሉ፣ የሚላኩልኝ መልእክቶች አሉ። በጣም ብዙና እኔ እስካሁን ድረስ ድረስ ማቀው ብሩኬና ሀይሚን ለማለያየት የተቀናበረ ሴራ እንደሆነ ነው እኔ እየተጻፈልኝ ያለው ብዙዎች እየገባቸው ያሉት እኔም የገባኝ በዛው ልክ ነው። ለምን ከሚያደርጉት አክት እያየሁት ካለሁት ነገር ሁለቱን ለማለያየት የተቀናበረ ሴራ ነው ብዬ ነው ማስበው። ግን ደግሞ ይህን ያህል ሼር ማድረግ ብሩኬ ሼር እያደረገ ነው እንደምታዩ ሼር አድርጓል። የትላንትናው ቪዲዮ የዳኒል ዳኒም ደግሞ ሼር ያደርጋል ብዙ ጊዜ ባይሆንም አንዳንድ ጊዜ ሼር ሲያደርግ አይዋለሁ። እችኛዋም ደግሞ ሼር አድርጋለች። ስለዚህ እንዴት ነው እነሱ ጥላቻ ያላቸው በመካከል እንዴት ሊጠቃቀሙ ቻሉ የሚለው የሆነ ጥያቄ ስለፈጠረብኝ፣ ለማንኛውም ለእናንተ ይህ ላካፍላችሁ ብዬ ነው። ለምን ብዙ የምትጎዱ እህቶች አላችሁኝ በጣም ሆስፒታል ያለው አለች ሆስፒታል ጭንቀት ይዞን ገብቻለሁ፣ ያለቻለች ምግብ ማን በላ ውሃ ማን ጠጣ የሚሉ ልጆች አሉና፣ ለምን እነሱ እነሱ ለምን ይጎዳሉ። ለዚህ አንደኛ አንድ ምክር ልምከራችሁ። እኔ ምን ጊዜ ምላች አለው፣ በተለይ የስደት እህቶች እባካችሁ ራሳችሁን ጠብቆ፣ እባካችሁ እነሱ እዚ ጋር ተደባደቡም ተጋደሉም ተጣሉም እንጀራቸውን እያበሰሉ ነው። እሺ፣ የፈለገ ጸብ ቢሆን ጸብም ሆነ ፕራንክም ሆነ ምንም ሆነ ድራማም ሆነ እነሱ ስራ እየሰሩ ነው። እነሱ ቪዲዮ እየሰሩ እየጫኑ ነው ያሉት። ሰው ስራ እየሰሩ ነው። እናንተ እናንተ ደግሞ ስራችሁንም ጤናችሁንም ብዙ ነገራችሁን፣ ሰላማችሁን አትጡ እንዴ! እናንተ ግን ሞኝና በዚህ ልክ ለምን በእርግጥ አሁን እንወዳችኋለን አይሚና ብሩኬን እንወዳቸዋለን። እኔ አሁን ጎበዝ መስዬ እናንተን እጽናናለሁ አይደለ። ግን እነሱ የሆነ ነገር በተደራረጉ ቁጥር የሆነ ነገር ቃል በተነጋገሩ ቁጥር የኔ ልብ ሁሌ እንደተሰበረ ነው። ሁሌ ሁሌ ቅልጥምጥም ብዬ እንደወደኩ ነው። ግን ከአሁን በፊት ያሳለፉትን ነገር ሳስብ ደሞ እስከዛሬው ቪዲዮ ሳስብ ደግሞ እንደውም መብራንን እጽናናለሁ። በቃይ ዛሬ ሌላ ቀን ነው። ነገ ሌላ ቀን ነው። ነገ ይታረቃሉ እኮ እነሱ። እኔ ለምንድን ነው ራሴን የምጎደው እላለሁ። ሁለተኛ ነገር ደግሞ ለእነሱ መጸለይ ነው እንጂ ወይም ደግሞ ለእነሱ በቃ አንድ የሚያደርጋቸውን ነገር መፍትሄ የመፈለግ ነው እንጂ ምንም እንኳን አቅም ባይኖረኝ መፍትሄ የሚሆን ነገር ነው እንጂ የኔ መታመም የኔ መጎዳት ወይም ደግሞ የኔ ማዘር ለእነሱ የሚጠቅማቸው ነገር አለ ኖ? እነሱ እኮ እኔን ያቆኝም ከነመፈጠራቸው እላለሁ። አንዳንዴ ደግሞ እነሱን ያወቅኩበትንም ቀን ደግሞ በጣም የምራገሙበትን ጊዜ አለ። እውነቴን ነው የምላችሁ። ለምን አወቅኳቸው ግን በዚህ ልክ እንዲህ ቆየ። ሰው ልጅ ግን ለምንድን ነው በዚህ ልክ እኔ ግን ቆይ፣ እኔ በሚሊዮን ማቃችሁ ለምንድን ነው እነሱን እንደዚህ የወደድኳቸው? ለምንድን ነው እንደዚህ በቃ የማላስበው ነገር የለም። ስለዚህ እናንተም እንደዛ እያላችሁ ቢያንስ ያሳለፉትን ነገር እያያችሁ ተጽናኑ። ከአሁን በፊትም ተጣልተው የታረቁበት ጊዜ አለ። የሰው ልጅ ደግሞ ይጣላል፣ ይታረቃል። ስለዚህ እናንተ ራሳችሁን አትጉዱ። ምክንያቱም አንዳንዴ በአንድ ጎን ብቻ ከማሰብ በዛም በዚህም ማሰብ መልካም ነው። ለምን ትጎዳላችሁ? እናንተስ እንዴ! ለእናንተስ ማናላችሁ? ለእኛ ማናለን? እኔ አረብ ሀገርን ሕይወት አውቀዋለሁ ኖሬበታለሁ። አመቴ ነው። ኢትዮጵያ ከገባሁ ግን ከባድ ነው፣ በጣም ከባድ እዛ ከልጆች ጋር ጭቅጭቅ ንትርክ ከማደም ጋር ጭቅጭቅ፣ እንደገና ደግሞ በቪዲዮ ጭቅጭቅ፣ በጣም ከባድ ነው። ስለዚህ እህቶች የራሳችሁን ጠብቆ ስራችሁን ስሩ። ይህ ነገር ድራማም ሊሆን ይችላል፣ እናንተ እንደዚህ የምትሆኑበት። ስለዚህ የፈለገ ነገር ቢሆን፣ እነሱ ደግሞ አላማቸውን እያሳኩ ነው። ስለዚህ ቢጠሉም ቢጨቃጨቁም ቢደባደቡም የሆነ ቢያንስ ትርፍ ነገር አላቸው፣ ገንዘብ እየሰሩ ነው። ስለዚህ ታው እናንተ እንዳትጎዱ ልላችሁ ፈልጌ ነው።